እሱ ጋር አልገናኝም። ከሱ ጋር በጸብ ነው የምንፈላለግ ያለ ነው። ስለዚህ አንቺ ለእሷ የምታስቢ ከሆነ እውነት ትክክለኛ ሰው ነኝ የምትይው ከሆነ አንቺ ማሚም፣ በስነ ስርዓት ምንድነው ማድረግ ያለብሽ የእሱን ነገር የሚያደርገውን ስህተቶቹ ነገር ስህተቶቹን እንዳያደርጉ እንዳያደርግ አሁን ደግሞ የቀረው የመጨረሻ ነገር ምንድነው፣ አሁን ደግሞ ዴኔን ይህ ዴኔኑን ለማስተካከል ነው የመጣሁት ከአጠገቤ ሆነሽ እርጅኝ በቃ ሌላ ምንም ነገር አይደለም። ለእውነቱ ነገር እናጣራና ከዛም በኋላ እነሱ ወደ ማስታረቁ ደሞ እንሄዳለን። በቃ ለሐቅ ነገር ለሐቅ ነገር በትክክለኛ መንገድ መሄድ እንችላለን። በቃ ፊት ነው እንትን ቃል የምገባልሽ ማለት ነው። በትክክለኛ መንገድ ምትሄጂ ከሆነ ከጎንሽ ነኝ። አንቺም ሀዋ ማንም ሆነ ማንም በትክክለኛ መንገድ እንደዚህ ሳንጭ በራበር ምንሄድ ከሆነ ለማስታረቅ ከሆነ ለማጣላት ለማፋጃት እኔ የለውበትም አይ

እያመመው መጣ እያመመው እያመመው መጣ እያመመው ማለት አሁን ነው። ቤተሰብ ሰላም ሰላም፣ ለእናንተ ይሆን ውድ እና የተከበራችሁ የቻናል ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያን እና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንዴት እንዴት ነው እያለ እንግዲህ የሰኢድ ልጅ የተባለው የዲኤንኤ ውጤት ወይ ደግሞ የዲኤንኤ ምርመራ ምን ላይ ደረሰ? ምን እየተካሄደ ነው? እንግዲህ ሰኢድም ንግስቷም ጥፍት ብለዋል ማለት ነው። የምርመራው ነገር በመካከላቸው ማን እያካሄደው ነው? ማን እያሯሯጠው ነው? የሚለውን ደግሞ ሁለቱ የጠፉ ሰዎች ከመሀል ተከስተዋል ማለት ነው። እነሱ ምናማን ናቸው? ሰላምና ዳናይት እንግዲህ እንዲሁም ደግሞ የዳናይት ቤተሰቦች ማለት ነው። እንግዲህ ሰላም ከኢትዮጵያ ወደ የመን ሄዳለች ብንልታደርግ እንግዲህ የዲኤንኤ ለምርመራ የሚሆን ወይ ደግሞ የልጁን ናሙና ለማምጣት ማለት ነው፣ እንደዚያ ብዬ ነው የማስበው። ሶ ሰይድ ወደ የመን ማይሄድ ከሆነ ናሙና ለመስጠት የግዴታ የልጁ ናሙና ወደ ኢትዮጵያ መጥቶ እንዴት፣ ማን ሊያስመረምረው ነው? ምን ሊሆን ነው? ምናምን የሚለው ነገር እንግዲህ አብረን የምናየው ይሆናል በቀጣይ ማለት ነው። ለጊዜው ግን እንግዲህ እንደምታዩት ዳናይትና ሰላም እንዲሁም ደግሞ የዳናይት እናት ሆኖ እንግዲህ ነገሮችን ወደ አንድ ነገር እንዲመጡ እንዲሁም ደግሞ ሰይድና ንግስቷ እንዲታረቁ ምን ማድረግ አለብን የሚለውን ባንድ እየሰሩ ይገኛሉ ማለት ነው። መጨረሻቸውን ያሳምረው ብያለሁ በእኔ በኩል። ምን እያሉ ነው? ምን እየተካሄደ ነው? አብረን እንዲህ ላይክ፣ ሸር፣ ሰብስክራይብ አድርጉ እና ወደ ጥያቄሽ መግባት ትችላለሽ። ሰላም ለምን አልታስታረቂያቸውም? ልጆቹን ለማስታረቅ ብዙም ምክር አድርጌያለሁ፣ ማለት ባለፈውም አይደል ላይ ያለች ብቻዋን በሆነችበት ሰዓት ላይ ማንም ሰው ሳይኖራት ልጆቿን ይዛ ትሰቃይ፣ እንደገና በባህር ለመሄድ ስታስብ እኔ አጠገቧ ሁኜ ወደ ሀገር እንድትገባ አደረኩኝ። አሁን ደግሞ ወደ ሀገር ከገባች በኋላ ደግሞ እንደገና ደግሞ ሌላ ታሪክ ደግሞ መጣ። ምንድን ነው እሱም? ወንድ ልጅ ወልዷል የሚባል ታሪክ። ስለዚህ አሁን እኔ አይመለከተኝም። ቢታረቁ ደስ ይለኛል። ጥረትም አድርግ ያለው የእሷ ፍላጎት ነው። እሷ አሁን ላይ ደግሞ ሁሉ ነገር እሺ ካለች በኋላ ልጅ አለው የሚባለው ነገር ደግሞ ሲሰማ አሁን ደግሞ ንዴት ላይ ነው ያለችው። እኔም ደግሞ እሱን ለማጣራት ደግሞ መጣሁን። እኔ ቢታረቁ ደስ ይለኛል። ምንም የሚከፋይ ነገር የለም ያለው ልጅ ልጅ እዚህ ሀገር እዚህ ሀገር ሰና እርግጠኛ ነሽ? እኔ እርግጠኛ አይደለሁም። እኔ እሱን ለማረጋገጥ ነው አሁን ዲኤንኤን አለ ልጁ አሉ ሲ ዲኤንኤንም ለማሰራት ነው ወደዚህ ሀገር ተመልሼ አሁን የመጣሁት። ቢታረቁ እኔ ደስ ይለኛል። ግን አሁንም ሌላ ሌላ ታሪክ ነው እየተፈጠረ ያለው ለዛ ነው። አዎ ይሄ እኮ ገብቶናል። ግን ደግሞ አንቺ ከእሷ ጋር ቅርብን ያለሽ እኛን እንደምታውቂው ስለምታውቅ እኛ እኛ እሷ በምትለው ሀሳብ እንደማን ደግፋት ስለምታውቅ ደግሞ እንደምታውቂው ፋዘርንም ማዘርን በጣም ነው የምትፈራቸው የምታከብራቸው እውነት ለመናገር ያሏትን ነገር ከማድረግ ወደ ኋላ አትልም እና ይሄ ስላለ እኔን ራሱ በቃ ዘግታኛለች አታወራኝም እና በእርግጥ ራሱ አይ አንቺ ፈልገሽ ነው ምናምን ብላ ሌላ ምንትን አመታለች በእርግጥ ያ ነገር እንግዲህ ማማ ራሱ በጣም ተናዳበታለች በጣም እሱን አናግራታለሁ ብላ ምናም ምስተል ነበር። አይ ቆይ እስቲ ጋብ ይበል ተናዳ ነው፣ ይገባኛል ያለው ያለው ነገር ስለሚገባኝ ችግር የለውም ትረጋጋና፣ ያለችበት ችግር ከኛ ችግር በላይ እሷ ያለችበት ችግር ይበልጣል ይብሳል ብለን ነው ምን ጠብቅ ያለ ነው ማለት ነው። እና አሁን ሰላም አንቺ፣ ማለት ይገባኛል ልትረጃት ነው የምትፈልጊው ግን ለምንድነው? በቃ ተታረቂ ብለሽ ያዝ ማታረቂያት ባይሆን ማለት ነው። ከአገር ወደ ሀገር ስትሄድ ወደዛ ስትል ወደዛ ስትል ለምንድን ነው አንቺ አስቀምጠሽ ለምንድን ነው ማትመክሪያት? አይ እስኪ አንድ ቻንስ ስጭውና ስሚው ያለውን እንትን በይው። ምንም ሊያረጋት አይችልም። ሕግ ያለበት አገር ላይ ነው የምንኖረው ያለ ነው እና ለምንድን ነው ይህን ማትሰጫት ማለት እንዴት ልበልሽ ቻንሱን ወይም ያህን ነገር እንድታደርግ ለምንድነው ማትገፋፊያት? ለምን መልካም ነገር ነው መታረቅ። እውነት ነው። አንዴ ዱባይ ትያታለሽ፣ አንዴ ኢትዮጵያ ውስጥ ትሻለ ትያታለሽ፣ ለምን እንደዚህ ይሆናል? እነሱን ማስማማት ማስታረቅ፣ ማስታረቅና ማስማማት እየጫንሽ፣ አንዴ ዱባይ ወስድሻለሁኝ፣ አንዴ ኢትዮጵያ ወስድሻለሁ እያልሽ ልጅቷን ለምን ታንከራ ትቻቻለሽ? አንቺ እናንተ ስትርቋት ወይም ሁሉም ሰው ሲርቃት ከጎኗ ብቻዋን ስትወልጅ ይዛ ብቻውን በሰው ሀገር ስትሰቃይ እኔ ዝም ብዬ ማየት አለብኝ? እንደዛ ነበረ ምትሉት እናንተ። እንደገና ደግሞ ሲቀጥል አማራጭ የላትም። በባህር ከሄዳ ደግሞ ራሷም ልጆቿንም ከምታጣ በላይ የተሻለ ሀገር ብትሄድ ይሻላል። አማራጭ ከሌላት መታረቅ ማትፈልግ ከሆነ ያንን ነገር እንድታረቅ መክሪያታለሁ። ለማስታረቅ ያልሞከርኩት ነገር የለም። ለማስታረቅ ብዙ ነገር ጠራ

እሱ ላንቺ አይጠቅምሽም እያልሽ ይዘሻል። ምኑ ያምራል ብናምን ሰምቻል። ምኑ ነው? ንሱ ምን ፈልገሽ ነው? ማን ደሞ የሆነች የወደደች አለች አይደል? አው ሷለች ወደ ምን ነው? ምን ነው ወዳ ነው? ምኑ ነው? ምኑ አምሯት ነው? እሱን ልትወደው ይቻለች? እንደዚህ በፍቅር ያበለ አለ ሷ ብለሽ ነው? ለዛች ለዛች እንጂ ለሱ አይደለም። ለሱ መያ አይደለም። ለሱ መያማ ወልዳለት አለች እኮ። እኔ አምሮ ቢታረቁ ደስ ይለኛል፣ ግን እዚህ ጋር ሲሄድ እያደረገ ያለው ነገር ምንድን ምንድነው? እናንተስ ያአታውቁ ይገባችሁ አይደለም። እኛ ምን ነን? እኛ ምን የምናውቀው ነገር የለም። እኛ የምናውቀው እናንተ ከምትሉ እሷን ከምትወቅሱ፣ እሱ ለምን ማን ነው የወቀሳት? ማን ነው የወቀሳት? እኛ ወቀስ ወቀሰና እኛ እየወቀስን አይደለም። እኔ ነኝ ስለዚህ እናንተ ግን ምንድነው አስተዋጽችሁ? ሌላው ይቀርና አንቺ ከሰኢድ ጋር ጥሩ መቀራረብ አለሽ፣ ይባሶ መቀራረብ አለሽ። እሷ እንደሞ ጨራሽ እንደም ጠረጠረች አይደል እንዴ የሆነ አመለካከት አላት። ስለዚህ ለምን አንቺ ከቀረ ይሄን ያህል እናንተ ከተቀራረባችሁ ለምን እሱ ጥፋት እንዳያጠፋ ለምን አትመክሩ? ታውቃለሽ ቪዲዮ ራሱ አለ እሱ ስንመክረው አስቀምጠን ስንመክረው ቀርጸዋል። ለኛው ይሄኛው ወሬ ይመጣል ስላሰብን ማለት ነው ቀርጸን አስቀምጠዋል። ግን ይሄ ከእናንተ ይምጣ ብለን ነው እስኪ እንጂ፣ ሁሌ ስናገኘው እየተቆጣ ነው ሙሽ እየመከረ መምከር አይደለም እየተቆጣ። ያረከው ጥፋት ነው ያረከው ጥፋት። ጥፋት በትንሽ የሚመዘን ጥፋት አይደለም። ግን ደግሞ እሷን ማየውኛ ልጆቹ ነው በቃ፣ እኛ ሀሳባችን ሁሉ ነገር ያለው የተወለዱት እነዚያ ጨቅላ ህጻናቶቹ ላይ ነው ያለው ሀሳባችን። ትክክል ነው። በባልና ሚስት የሚያጋጥም ብዙ ችግሮች ሊኖሩ ይችላሉ። ግን ደግሞ ለልጆች ደሞ መስዋዕትነት መክፈል አለብሽ፣ ግዴታ ነው። አይደለ እንዴ? ለዛ ይሄን ነው እኛ እናስተካክል። ምንድን ነው እኛ ደሞ አንቺን ስናይሽ የገባን ምንድነው እንዳይታረቁ የምትፈልጊ በቃ እንዳይታረቁ፣ ወይ መኪናሽ መኪናም እየሰጠሽው። ምን አሳወቀሽ? ምን አሳወቀሽ? እኔ መኪና እየሰ... አዎ፣ ተናግሯል፣ እሱ ራሱ ተናግሯል። መኪና ይዞ ያንቺ መኪና ሰተሽው፣ አንቺ ትሰጪዋለሽ ነገር ምናምን። እንዴት ነው አንቺ? ከእሱ ጋር እየሰጠሽው እያናገርሽ ከሆነ ለምን እንዲታረቁ የምትፈልጊው? እኔ አላናገርኩትም፣ አልሰጠሁትም። ምን አሳወቀሽ? እኔ አልሰጠሁትም። እርግጠኛ ነሽ? እርግጠኛ ነኝ። እንመንሽ። ሰላም ለምን እኔ እኮ በጣም ሱመያል በደንብ አድርጌ ለምኛሉ እንዲታረቁ በደንብ ይሄን ነገር የማደርገው አሁን ምንድንምን ስበች ነው ኛለች ምን አሳኝራ ባሰቃዩ ከማለት በስተቀር እንዳይሰቃዩ ከማድረግ በስተቀር ነገር ያደረግኩት ነገር የለም። በይን ነገርግ እንዲታረቁ ለሞክር ያለው ግን አሁን ደግሞ ድጋሚ ሁሉ ነገር ጨርሼ ሀገር አስገባኋት። አዲስ አበባ ገባች። እዛ ከገባች ደግሞ በኋላ ተልግበትነ ቆይ ቆይ ቆይ፣ እዚህ ጋር ማለት ነው፣ ያየሁትን ነው የምነግርሽ። በእርግጥ ለወር ምናምን አቁሜ ነበር፣ ዩቲዩብ ምናምን ትቸው ነበረ፣ ከትምህርትም ጫና እስታለኝ ማለት ነው። በዛ ጊዜ ውስጥ እኔ ያየሁት ነገር ምን እንደሆነ ብነግርሽ ማለት፣ እሷን ኢትዮጵያ አስገባሻት፣ በጣም ደስተኛ ነን ይህን በማድረግሽ፣ ዛሬም ነገም ሁሌም ነው የምናመሰግንሽ። ትልቅ ምስጋና ይገባሻል። በጣም በጣም ትልቅ፣ መጀመሪያ ለፈጣሪ ቀጥሎና አንቺ ማለት ነው። ከዛ ምንድነው ያን ነገር ካደረግሽ በኋላ አንቺ የለሽ አጠገቧ። እኔ ማየው ምንድነው ከሰኢድ ጋር ከሰኢድ እንደተናገሩ እንደሆነ እሱ ጋር እንደምት እኔ 24 ሰዓት ከሷ ጋር መኪናን ሰጠሽው አልሰጠውትም። ምንም ነገር ለእሱ አስተዋጽኦ አላደረግሽም። እኔ ከሱ ጋር አልተገናኘውም። አሁን ነው የመጣው። ከትላንት ወዲያ ነው የገባሁት አሁን የመጣሁት። እኔ ላጣራ ነው ያለበትን ነገር ይሄን ዲኤንኤውን አሰርቼ ለመመለስ ነው። ከእሷ ጋር ግን ሁሌ የማብሪያት ነው ድንገታው አልታይም። ከበስተጀርባ የራሴ አንዳንድ የማከናውናቸው ጉዳዮች ስላሉ አልወጣውም ሚዲያ ላይ ለዛ ነው ለተወሰነ ጊዜ እንጂ፣ እኔና እሷ ሁሌ የምንገናኛለን አብረን ምና ያለ ነው። ከእሱ ጋር ግን ምንም አይነት ግንኙነት የለንም። እኔና እሱ እኮ በጣም በጸብ የምንፈላለቅ ሰዎች ነን። ይሄን አታቂ አንቺ እኔ እንጃ። እኔ ይህን ነበር እስካሁን ድረስ ማስብ የነበረው። ከዛ መኪና መኪና ምንትት ላይ ያ እንትን ያላችሁ መሰለኝ። ለዛ ሳስብ አልኩኝ እንዴ፣ ታዲያ እቺ ልጅ ከእሷ ጋር ሳትሆን እሱን እያገኘችው ከሆነ ለሷ ደግሞ አይ ጥሩ አይደለም ለዚህ ነው ምናምን ነው የምትል ከሆነ እንዴት ነው ብለን እውነት ለመናገር ብዙ ጥርጣሬ ውስጥ ገብተን ነበር እኔም ቤተሰቦቼ ለዛም ነው ደውዬ እንዳገኘሽ በጣም የፈለኩት በጣም በጣም የእንትን ያለው ማለት ነው በዛውም ለዲኤንኤውም ያልሽኝ ምናምን እሱንም አነጋግርሻለሁ ብለሽኛል አይደለም እሱንም ልመልስልሽ ዳነጋግርሽ ነው በዚህ አጋጣሚ የተገኘ ነው ማለት ነው እናማሚ ለምሳሌ አንቺ ለእሷም ጥሩ የምታስቢ ከሆነ እኔ እንደነገረችው ከሱ ጋር አልገናኝም ከእሱ ጋር በጸብ ነው የምንፈላልግ ያለ ነው። ስለዚህ አንቺ ለእሷም የምታስቢ ከሆነ እውነት ትክክለኛ ሰው ነኝ የምትይው ከሆነ አንቺ ማሚ በስነ ስርዓት ምንድነው ማረግ ያለብሽ? የእሱን ነገር የሚያደርገውን ስህተቶቹ ነገር ስህተቶቹን እንዳያደርጉ እንዳያደርግ አሁን ደግሞ የቀረው የመጨረሻ ነገር ምንድነው? አሁን ደግሞ ዴኔኔ ይሄ ዴኔኑን ለማስተካከል ነው የመጣሁት ከአጠገቤ ሆነሽ እርጅኝ በቃ ሌላ ምንም ነገር አይደለም። ለእውነት ነገር እናጣራና ከዛም በኋላ እነሱ ወደ ማስታረቁ ደግሞ እንሄዳለን። በቃ ለሀቅ ነገር፣ ለሀቅ ነገር በትክክለኛ መንገድ መሄድ እንችላለን። በፊት ነው እንትን ቃል የምገባልሽ ማለት ነው በትክክለኛ መንገድ ምትሄጂ ከሆነ ከጎንሽ ነኝ። አንቺም ሀዋ፣ ማንም ሆነ ማንም በትክክለኛ መንገድ እንደዚህ ሳንጭ በራበር ምንሄድ ከሆነ ለማስታረቅ ከሆነ ለማጣላት ለማፋጃት እኔ የለውበትም። አይ ምን ትያለሽ ማማ በዚህ ጉዳይ አብሽ እንግዲህ እንደሰማችሁት ነው ማለት ነው። ቤተሰብ ምናልባት እንግዲህ መጨረሻውን ያሳምረው ማለትና እያንቱ ስትቃጠል ማየት እንፈልጋለን። እንግዲህ ወደ መጨረሻው ወይ ደግሞ ምን ደግሞ ወልዶ ይመጣ ይሆን ማለት ወልዶ ስላችሁ፣ ነገሮቹ ነገር እየወለዱ ነው ያሉትና አሁን ደግሞ ይህንን እነሱ በሰላም ካጠናቀቁ ምንም ዳናይት እንዳለችው ምንም ጠመዝማዛ መንገድ የሌለው በቀጥታ የልጁን ናሙና ወስደው ማድረግ ያለባቸው ባለባቸው መንገድ ማድረግ ቢችሉ መልካም ነው ላለሁ። ዳናይት እንግዲህ እዚህ ጋር አንቺ ከሰኢድ ጋር ግንኙነት እንዳለች ነው እየሰማ ነው የምናውቀው ብላታለች፣ ሰላምን ማለት ነው። ሰላም ደግሞ እንግዲህ በጠብ ሁለታችን በጥል የምንፈላለግ ሰዎች ነን እንጂ፣ እንዴት ነው ኔ አግኝቼው የሚንቀሳቀስበትን መኪና የምሰጠው እንዴት እና በምን መልኩ ነው በማለት መልሳላታለች። ማለት ነው እንግዲህ የትኛው ነው እውነት? የምን ላይ ነው እውነት? ያለው ምን ላይ ነው እውነት የሌለው? እንግዲህ በቀጣይ የምናየው ነው የሚሆነው ማለት ነው። እናመሰግናለን። እንግዲህ ሁለቱንም ሰላምም እንግዲህ እንደምትዩ ከጎና ሁና በኢትዮጵያ በባህር እንዳትሄድ እያንዳንዱን ነገር ያስተካከልኩትን ስትል ተናግራለች። ዳናይትም እንግዲህ ያላትን ወይ ደግሞ ሰው የሚያወራውን ነገር ጠይቃለች ማለት ነው ደስ ይላል እንግዲህ በርቱልን ውጤቱን እና መጨረሻውን ያማረ እንደሚሆን ተስፋ አለን በጉጉትም እንጠብቃለን ማለት ነው ሁላችሁም እንግዲህ ሁላችንም በድዋ በጸሎት እናስባቸው ማለት ነው የምፈልገው ሌላ ምንም ማለት አልፈልግም ምክንያቱም ንግስቷም እንግዲህ እየከፈለችው ያለው ነገር ሰኢድም እየሄደበት ያለው ነገር ሁለቱም፣ ምንም ማለትም ሰኢድ እያደረገ ያለው ነገር የብሽሽቅ የሚመስል ነገር ስለሆነ ማለት ነው የብሽሽቅ አይነት ነገር ና እንግዲህ ፈጣሪ ይርዳቸው። ምክንያቱም ናሙነ ዲኤንኤ ነው፣ ቀላል ነው። ምክንያቱም እዚህ ጋር የከሌ ልጅ ነው የከሌ ልጅ ነው ብሎ ሳይናገር ማስመርመሩ ለእሱ ቀላል ስለሆነ ማለት ነው። በተረፈ ወዳችኋለሁ። ሰብስክራይብ አድሩ። እየተማማርም ምግብን ስራ፣ እወተትን ሸምቱ ተራ በተራ የማዋይሻናል ሁሉም